ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ጅንስን እንዴት ባማረ ሁኔታ መልበስ እንዳለብን እናወራለን። ሁላችንም የምንወዳቸው ጅንሶች ቤታችን ውስጥ አሉን። የጅንሱን ውበት የመጨመርም የመቀነስም አቅም አለን። ጅንስ ኤሌጋንት ሉክ እንደሚሰጠን ግን ታውቃላችሁ? ምርጥ የምላቸውን የጅንስ አለባበሶች ቲፖችና ሚስጥሮች የማጋራችሁ ይሆናል። ይህም የጅንስ አለባበስ ስታይላችሁን ከፍ እንድታደርጉ ይረዳችኋል። ቪዲዮን ላይክ፣ ቻናሌን ሰብስክራይብ ማድረግ አትርሱ ሀሳብና ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ በትክክለኛ የጅንስ ምርጫ እንጀምር የመጀመሪያው ስቴፕ ካዥዋል የሆነውን ጅንስ ወደ ክላሲ አውትፊት መቀየር ነው የትኞቹ ናቸው ትክክለኛ የጅንስ ምርጫዎች ሁሉም ጅንሶች እኩል አይደሉም ስታይላቸው ከሰውነታችን ጋር ፊት ማድረጋቸው ኳሊቲያቸው ልዩነት ሊፈጥር ይችላል ጅንስ ስትመርጡ ከሰውነታችሁ ጋር ተስማሚ መሆኑን ማረጋገጥ አስፈላጊ ነው። ለምሳሌ ሀወር ግላስ የሚባለው ሼፕ ካላችሁ ሃይ ዌስት የሆኑ ዋይድ ሌግ ጅንሶች በጥሩ ሁኔታ ወገባችሁን ዲፋይን ማድረግ ይችላሉ። በሌላ በኩል አትሌቲክስ የሆነ ሰውነት ካላችሁ ሚድሬዝ ቡት ከት ጅንሶች ከታች የተወሰነ ስፋት በመጨመር ባላንስ የሆነ ምስል ይፈጥራሉ። ስለ ኤለጋንትነት ስናስብ ወይም ወደ ኤለጋንትነት ስንመጣ ፊት ወይም ተስማሚነት ሁሉም ነገር ነው። በጥሩ ሁኔታ ከሰውነታችሁ ጋር የሚስማማ ጅንስ የተፈጥሮ ሼፓችሁን በማጉላት ለስላሳና ጥሩ እይታን መፍጠር ይችላል። ኳሊቲ ሌላኛው ትልቁ ቁልፍ ነው። ሃይ ኳሊቲ ያላቸው ጅንሶች በቆዳችሁ ላይ የተሻለ ስሜት ወይም ምቾት ብቻ አይደለም የሚፈጥሩት፣ ቀኑን ሙሉ ቅርጻቸውን ጠብቀው የሚውሉ ናቸው። ከጠዋት እስከ ማታ ሻርፕ ናችሁ እንደምትውሉ ማረጋገጫ ናቸው። ጥሩ ስትራክቸር ያላቸው ጂንሶች በቂ ክብደት አላቸው፣ ስትሬች አውት አያደርጉም ወይም ከለበሳችኋቸው ከጥቂት ሰዓታት በኋላ አይሰፉም። ቀኑን ሙሉ ጂንስ ለመልበስ እቅድ ካላችሁ ወይም ለኢቨንት መልበስ ከፈለጋችሁ፣ ዘናጭና ውብ ሆናችሁ መታየት ካሰባችሁ ኳሊቲ ላይ ትኩረት አድርጉ። ስድስት የጂንስ አለባበሳችሁን ከፍ የሚያደርጉ ሚስጥሮች። አንደኛ፣ ኮቶች ወይም ብሌዘር። ስትራክቸር የሆነ ኮት አንዱና ቀላሉ መንገድ ነው። የጅንስ ስታይላችሁን ከፍ ለማድረግ እና አለባበሳችሁን ለማሳደግ በጣም ትልቅ ኃይል አለው። ለካዥዋል አውትፊት ቢሆን ከየትኛውም ነገር ጋር በቀላሉ የሚሄድ ነው። ክላሲክ ጥቁር ኮቶች፣ ቼክ፣ ፔስትል ወይም ቦልድ ፓተርን ያላቸው ስትራክቸርድ ኮቶች ለእይታው መደበኛና ክላሲ ሉክ ይጨምራሉ። ኮት ስትመርጡ ከሰውነታችሁ ጋር ተስማሚ የሆነው ምረጡ። በጥራት የተሰፉ ወገባችሁ ላይ ያልተንቦረቀቁ ጥሩ መስመር የሚፈጥሩ አውትፊታችሁን የተወለወለና የታሰበበት ያደርጉታል። በካዥዋል ጅንስ እና በኮት መካከል ያለው ምስጢር ትልቅ ነው። ኮቶች ባላንስ ሉክ ይፈጥራሉ፣ ለሁሉም አይነት ኦኬዥን በምንለው ደረጃ ኤሌጋንት ሉክ ይሰጣሉ። ሁለተኛ ዳርክ ዋስ ጂንስ ወይም ጠቆር ያለ ጂንሶች። ጠቆር ያሉ ጅንሶች ወደ አማረ ገጽታ እና ሁለገብ አልባሳት ስንመጣ ሊኖራችሁ የሚገቡ ናቸው። እነዚህ ጅንሶች ብዙ ያልተዘመረላቸው ኤሌጋንት ስታይል ያላቸው፣ ጊዜ የማያልፍባቸው፣ ጽድት ያሉ፣ ለሁሉም ኦኬዥን የሚስማሙ ናቸው። ዳርክ ዋሽ ጅንስ በተለይ ጠቆር ያሉት ቀጠን ብላችሁ እንድትታዩ ያደርጋሉ። ዝንጥ ብላችሁም ቀለል ብላችሁ መልበስ የምትችሏቸው ናቸው። ጠቆር ያለ ቀለም የተለየ ውበት ይፈጥራል። ላይት ዋሽ ጂንስ የሌላቸው ውበት እነዚህ አላቸው። ለቀንም ለማታም በጣም የሚያምሩና ውብ ገጽታን የሚፈጥሩ ናቸው። ዳርክ ዋስ ጂንስ አንዱና ትልቁ ጥቅሙ ሁለገብ መሆኑ ነው። ለካዥዋል ዴ የምትወጡ ከሆነ ዳርክ ዋት ጅንሶችን በሹራብ ወይም በነጭ ቲሸርት ብትለብሷቸው በቀላሉ የሚያሳምሩ ናቸው። በተጨማሪ ለኢቭኒንግ ኢቨንት ወይም ኦኬዥን ገጽታችንን የመቀየር ትልቅ አቅም አላቸው። ሶስተኛ፣ የቶፕ አመራረጥን እንመልከት። የምትመርጧቸው ቶፖች ከጅንሳችሁ ጋር ትልቅ ሚና አላቸው። የጅንሳችሁን ውበት የሚገልጹ የአውትፊታችሁን ውበት የሚጨምሩ ናቸው። ሌላኛው ቶፖችን ስትመርጡ ወገባችሁን ዲፋይን የሚያደርጉ በጥሩ ኳሊቲ ማቴሪያል የተሰሩ ቢሆኑ ይመረጣል። ለምሳሌ የሲልክ ሸሚዞች ታይምለስ የሆኑ በቀላሉ ጅንሳችሁን ኤሌጋንትና ሌግዠሪ የሚያስመስሉ ናቸው። ነጭ ሸሚዝም ታይምለስ የሆነ ዋርድሮፓችን ላይ መኖር ያለበት ልብስ ነው። ከየትኛውም የጅንስ ቀለም ጋር ተስማሚ ነው። ነጭ የሪፍሬሽነስ መገለጫ ነው። የጅንሳችሁንም ውበት የሚጨምር ነው። ተርትል ኔክ ላይን ያላቸው ቶፖች ሌላኛው ምርጥ ምርጫ ናቸው። በተለይ በቀዝቃዛ ወራት ወጥ ከለር ያላቸው ለስላሳ ሆነው ፐርፌክትሊ ከጅንሳችሁ ጋር የሚጣመሩ ናቸው። ኦፍ ሾልደር፣ እነዚህ ቶፖች አሁን ላይ ትሬንድ የሆኑና ለጅንስ ፐርፌክት የምንለው ማላበሻ ነው። የትኛውን ቦታ መልበስ የሚችሏቸውና ከምታስቡት በላይ የሚያዘንጡ ናቸው። አራተኛ ትሬንች ኮትና መደረቢያዎች። መደረቢያዎች በጣም ጠቃሚ ኤለመንቶች ናቸው። ካፖርቶች ወይም ጃኬቶች ከጅንስ ጋር ክላስ የሆነ እይታን በመፍጠር በሚገርም ሁኔታ አውትፊታችንን ይቀይሩታል። አንድ ላይ ሲለበሱ ፐርፌክት እይታን ይፈጥራሉ። ረጃጅም ኮቶች በጣም ውበት የሚጨምሩ ከማንኛውም ነገር ጋር የሚለበሱ ናቸው። የውል ኮቶች ትሬንች ኮቶች የስፌት ረጃጅም ኮቶች ለአውት ፊታችሁ ስትራክቸርና ውበትን ይጨምራሉ። ትሬንች ኮት ሌላኛው ሁለገብ ለገብ ከጅንስ ጋር የሚገርም ጥምረት የሚፈጥር ነው። ታይምለስ ዲዛይን እና ፐርፌክት ምርጫ ነው። ለሚያምር ገጽታ ስትራክቸር የሆኑትን ምረጡ። ለሰውነታችሁ ተስማሚ የሆኑት የጅንሳችሁን ውበት ይጨምራሉ። በተለይ ለድሬሲ ኦኬዥን ተስማሚ ናቸው። አምስተኛ ተስማሚ ጫማዎች የጫማ ምርጫችሁ የአውትፊታችሁን ውበት የመጨመርም የመስበርም ኃይል አለው። በተለይ ጅንሳችሁን ኤሌጋንት ሉክ ለመፍጠር እየሞከራችሁ ከሆነ ክላሲክ ቫይብ መፍጠር ከፈለጋችሁ ፖይንትድ ሂል ያላቸው ጫማዎች ምርጥ ምርጫዎች ናቸው። ለእግራችሁ ውበት የሚጨምሩና ገጽታችሁን ከፍ የሚያደርጉ ናቸው። ኪትን ሂል የሆኑ ጫማዎች ውበትን የሚያላብሱ ናቸው። ስትራፒ ሳንድልስ፣ ተረከዝ ያላቸው ጫማዎች መልበስ የማትፈልጉ ከሆነ እነዚህ ጥሩ አማራጭ ናቸው። ጫማዎችን ስትመርጡ ለጅንሳቹ ኮምፕሊመንት የሚሰጡና በአጠቃላይ አውትፊታችሁን ኤልቬት የሚያደርጉ መሆን አለባቸው። እንክል ቡት ሌላኛው ትልቁ አማራጭ ነው። በተለይ በቀዝቃዛ ወይም ክረምት ወቅት ላይ አጠር የአይነት ተረከዝ ያላቸውን ብትመርጡ የበለጠ ውበት አላቸው። የተወሰነ ቁመት በመጨመር ኤለጋንት ሉክ ይሰጣሉ። ፍላት ጫማዎችን መልበስ ትችላላችሁ። እነርሱም ክላሲ ሉክ የሚሰጡ ናቸው። ፖይንትድ ቶ የሚባሉት ወይም ሎፈርስ፣ ባሌት ፍላት ጥሩ ምርጫዎች ናቸው። ከቆዳ የተሰሩ ጫማዎች በጣም ማራኪና ቺክ ናቸው። የአውትፊታችን ገጽታ ከማሳመር በተጨማሪ ምቾት ያላቸው ናቸው። ስድስተኛ አክሰሰሪዎች። ሌላው የጅንስ አውትፊታችንን ኤሌቬት ከሚያደርጉ ሚስጥሮች አንዱ አክሰሰሪዎች ናቸው። ቆንጆ ቀበቶዎች ወገባችሁን ያሳምሩታል፣ በቀላሉም ዘናጭ የሚያደርጉ ናቸው። የሌዘር ወይም ቀጠን ያሉ ቀበቶዎች ገጽታችሁን በመቀየር ውብ እንድትሆኑ ያደርጋቸዋል። ጥሩ የእጅ ቦርሳዎች ለጅንሳችሁ ትልቅ ውበትን የሚጨምሩ ናቸው። ክላሲክ ዲዛይን ያላቸው ኒውትራል ከለር ያላቸው እንደ በርገንዲ፣ ኔቪ፣ ብራውን፣ ብላክ ያሉት የጅንሳችሁን አውትፊት አንድ ደረጃ የሚያሳድጉ ናቸው። የአንገት እና የጆሮ ጌጣጌጦች አውትፊታችን ላይ ተጨማሪ ውበት ከሚጨምሩ ነገሮች ውስጥ ናቸው። በተለይ ቀጠን ያሉ ሲምፕል የአንገት ጌጦች፣ አነስ ያሉ የጆሮ ጌጦች በየቀኑ ለመለበስ ምቹና ገጽታችሁን ከፍ የሚያደርጉ ናቸው። ኤሌጋንትነት በጣም ውድ የሆኑ አልባሳትን መልበስ አይደለም። ለምንለብሰው ነገር ትኩረት በመስጠት አንድ ላይ አውት ፊታችንን ማጣመር መቻ አለው ኮንፊደንስ እና ውበት የሚሰጣችሁን አልባሳት ምረጡ። የሰጠኋችሁ ምክሮች ጠቃሚ እንደሆኑ አስባለሁ። የጅንስ አለባበሳችሁን ኤሌቬት ለማድረግ ኢንስፓየርድ እንደምትሆኑ ተስፋ አደርጋለሁ። እንደዚህ አይነት ከአለባበስ ጋር የተያያዘ ጠቃሚ ምክር እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ለሌሎችም እንዲዳረስ አድርጉ። ማንኛውንም ሀሳብ አስተያየት ካላችሁ በኮመንት አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ቆዩኝ።